አስቴር ይሄ እኮ ለአንቺ በጣም ጥሩ እድል። ከበደ ደግሞ በቀያችን የተከበረ ሰው ደግሞ ለአንቺም ለኛም የሚበቃ ብዙ ብራል። ደግሞ እድሜሽ ደርሷል። እንደ አንቺ 14 ዓመት ያለፋቸው የመንደሩ ሴቶች ሁሉ አግብተው ግዴታቸውን እየተወጡ ነው። እኔ ማግባት አልፈልግም። ትምህርቴን ተምሬ መጨረስ ነው የምፈልገው። አስቴር ለምንድን ነው ከባህላችን ውጭ የምትሆኙ? ሴት ልጅ ነሽ። እንደ ሴትነትሽ ደግሞ ማግባት አለብሽ። እንደ ወላጅ ውሳኔ ሆነ ወስነን ልጅ ስለሆንሽ የሚጠቅምሽን አታቂ። አስቴር በጣም ጭንቀት ውስጥ እንዳለሽ ማየት እችላለሁ። አለሁልሽ። እኔ ማግባት አልፈልግም ማረቢ። ወላጆቼ ግን የኔን ሀሳብ መስማት አይፈልጉም። እንቢ በማለቴ በጣም አዝነዋል። ስሜትሽ ይገባኛል። ወላጆችሽን ስለምትወጂ የእነሱን ሀሳብና ባህል ማክበር ትፈልጊያለሽ። ግን አንዳንድ ባህሎች ምንም ያህል በማህበረሰባችን ውስጥ የቆዩ ቢሆንም ጎጂና መተው ያለባቸው ናቸው። የአስቴር ወላጆች፦ ባህሎቻችንና ወጎቻችን ለብዙ ዘመናት ሲያንጹ ቆይተዋል። እነዚህ ባህሎች አክብሮትን፣ ማህበረሰባዊነትንና ክብርን አስተምረውናል። ነገር ግን ሁሉም ባህሎች ለእኛ ጥሩ ናቸው ማለት አይደሉም። እንደ ያለ እድሜ ጋብቻ ያሉ አንዳንድ ድርጊቶች ልጆቻችንን ከመርዳት ይልቅ ይጎዳሉ። እንዴ! ጋብቻ ልጅን ይጠቅማታል እንጂ እንዴት ይጎዳታል? ያለ እድሜ ጋብቻ የሴትን ልጅ ወደፊት እጣ ፈንታ ይገድባል። የማደግ የመማርና ለህብረተሰቡ በራሷ መንገድ አስተዋጽኦ የማድረግ አቅሟንም ያሳጣታል። ከዛም በተጨማሪ ያለ እድሜ ትዳር ላይ የሚፈጸም የግብረ ስጋ ግንኙነት እንደ ፌስቱላ አይነት የጤና ችግሮችን ያስከትላል። ለሴት ልጆቻችን የምንፈልገው ይህ ነው? እሱም ማለ ልጃችን እሱን አንፈልግ እኛ የሚያደግንበትና የምናውቀው ይህንን ነው ብለን ብዙ ማህበረሰባችን ያደገባቸው ነገር ግን ጎጂ የሆኑ ባህሎች አሉ። ለምሳሌ የሴት ልጅ ግርዛት በጣም የሚያሰቃይ አደገኛና የብዙ ሴቶች ችግሮችን የሚያመጣ ባህል ነው። እነዚህ ባህሎች ለብዙ ትውልዶች ተላልፈዋል። ግን ይህ ማለት እነሱን መቀጠል አለብን ማለት አይደለም። አንድ ነገር የቆየ ስለሆነ ብቻ ትክክል አያደርገውም። እኛ ይህን ሁሉ አናውቅም ነበር። እንደው ለልጃችን ይበጃታል ያልነውን ነበር የወሰን ነው። ይገባኛል። ሁሉም ወላጅ ባለው እውቀት ለልጅ ይበጃል የሚለውን ነው የሚወስነው። ለዛም ነው ብዙ ማወቅ የሚያስፈልገው። ልጆ እንድታገባ ማስገደድ የመማር የማደግና የራሷ መንገድ የመምረጥ እድሏን ያጠፋል። አስቴር ትምህርቷን የመጨረስና ጠንካራ የተማረችና ራሷን የቻለች ሴት እንድትሆን እድሉ ሊሰጣት ይገባል። እኔ ወላጆቼን፣ አካባቢን፣ ሀገሬንና ዓለም መርዳትና ማሻሻል እፈልጋለሁ። ምናልባት እስካሁን ስንከተሉ የመጣነውን ባህል መልሰን ማጤንና ማሻሻል ሳይኖርብን አይቀርም። ይህንን ከሆነ የምትፈልጊው እንረዳሻለን። አመሰግናለሁ አባባና ማማ።